ዛሬ እኮ እኛ ስራ ነው፣ የእኛ ስራ ነው፣ ሌላ አይደለም። እንዴ እኛ ያልሰማሁት ነገር እኮ አሁን ፌዴራል ፌዴራል ነው ወይ ወንጀለኛ የምትናገረው? እኮ ደብሮኛል፣ እውነት ለመናገር ይህንም ደብሮኛል። አይ እንደዚህ ማስመሰል ምናምን አያስፈልግም። እኛ አንድ ነን። እኔ ማታም እንኳን ተናድጅ ያለው ቀኑም ያው እንዳዛ በቃ። አሁን እንኳን ሌላ ቦታ ሆኜ ነው እዚህ ጋር ዋይ ፋይ ሲገባ የገባት ማለት ነው። ኧረ ወደ እዛ ማስመሰል እዛ ማቃ አንተን ማለት ነው እንጂ እንደዚህ እያስመሰሉ የምን አባት እንትና እኛ ጋር ምን ይሰራሉ፣ እያስመሰሉ እኛ በቃ ነን የሚሄደው ፈለገ፣ መንገዱ ክፍት ነው ይሂዱ። በቃ ማን ነው አ- አያስፈልግም ምንም ነገር እዚህ መለማመጥ ምናምን አያስፈልግም። ሴኩሪቲ ቆይ፣ ምን ሆናለሁ ነው የምትይ ነው? አይ እሷ ከእናንተ የምትጀምሪ እንደዚህ እኛ ባለን አቅም ጠንከር ብለን ያው እሷን እንደግፋለን። ባለፈው እሷ ራሷ አይደለችም እንደ ቡሩኬ ጋር ጋር ነው ምናምን ነበረ ግን ሰው ነገር ብዙ ግን ምን እንዲያስቀየራ ጠላቀም ብትቀየርም እኮ መብቷ ነው ግን እኛንም ሰድባ ምናምን በቃ መብቷም አይደለም ሰው ግን እንደ ያ ሁሉ ያ ሁሉ ምንም ያዳረጋ ልጅ ሁሉ ባለፈው ያ ሁሉ ሲደረግ ያ ሁሉ ሲሆን እናንተ ያ ሁሉ ረሳችው። ስንት ነገር ወንድነቱን ዝቅ አድርጎ እየተሳደቡ ስንት ነገር እያርጉ አሁን ደግሞ መጥቶ ይቅርታ የብሩ

ማለት ምንም የሚቀንስ ነገር የለም፣ የሚጨምር ነገር የለም። እኛ በቃ ያለን ጀግና ጀግናዎች ነን። እኛ እንከተላለን። እንደ እሱ ጠበቃ እንሆናለን። ምንም ነገር እንትን ማለት እንደዚህ ሲጀመር እናንተ ሲጀመር ሌላ ቤት ለምን ነው